ዛሬ በኦንላይን ፊዚክስ በማስተማር ዝነኛ የሆነው ዳኛቸው ወይንም ተማሪዎቹ በሚጠሩበት ስሙ መምህር ዳኒ፣ እስከ ስምንተኛ ክፍል ድረስ ሰነፍ ከሚባሉ ልጆች መካከል አንዱ እንደነበር ይናገራል። ሁሌም በትምህርታቸው የተሻሉ ተማሪዎችን ሲያገኝ እንዴት እንደሚያጠኑ ይጠይቅ እንደነበረም ያስታውሳል። በአንድ ወቅት ከክፍል አንደኛ የሚወጣውን ጓደኛውን እንዴት ጎበዝ መሆን እንደሚቻል ሲጠይቀው የአሳ ዘይት ጠጥቶ እንደሆነ ይነግረዋል። ሞከረው፣ ለውጥም የለም። ሌላኛው ጓደኛው ደግሞ ጠዋት ጠዋት ሜዲቴት ስለማደርግ ነው ትምህርት የሚገባኝ አለው። እርሱም ሞከረ፣ አልተሳካም። አንድ በጣም የምወደው ጓደኛ ነበረኝ፣ እርሱ ደግሞ ቴኳንዶ ስለምሰራ ነው አለኝ። እርሱንም ስሰራ እጄ ተሰብሮ ወጣሁ። ጎበዝ ለመሆን ብዙ ሞክሬ ነበር ግን አልተሳካልኝም ይላል የመጀመሪያና መለስተኛ ሁለተኛ ደረጃ ትምህርቱንም ሲያስታውስ። ዳኛቸው ከባልንጀሮቹ እኩል ቀለም እንዲዘልቀው እንደተመኘ ስምንተኛ ክፍል ደረሰ። አባቱ በጥበቃ ሰራተኝነት በሚሰሩበት የግል ትምህርት ቤት ውስጥ በነጻ የሚማረው ዳኛቸው፣ ስምንተኛ ክፍልን ከጓደኞቹ ኮርጆ 96 ፐርሰንታይል ማምጣቱን ያስታውሳል። አባቱ በልጃቸው ውጤት ፈነጠዙ። በጓደኞቹ መካከል፣ ሰው በተሰበሰበበት አቅፈው እያሽከረከሩ በእርሱ መኩራታቸውን፣ በውጤቱ መደሰታቸውን ነገሩት። አባቱ ከፍተኛ ውጤት ማምጣቱን ሰምተው፣ አቅፈው እያሽከረከሩት እስከዚያ ድረስ አባቴን የሚያስደስተው የኔ መማር ነው ብዬ አስቤ አላውቅም ይላል። አባቱ ተማሪዎች መካከል ዓይናችን በእንባ ተሞልቶ፣ አቅፈው ሲያሽከረክሩት፣ አባቱን ስለማስደሰት ብቸኛው የፍጥነት መንገድ ትምህርት መሆኑ ገባው። የዓመቱ ትምህርት ተከፍቶ ዘጠነኛ ክፍል እስኪገባ ድረስ በድሬዳዋ ከተማ የሚገኝ ቤተ መጻሕፍት ጠዋት እየሄደ ማንበብና ማጥናት ጀመረ። ሒሳብ ነው መጀመሪያ ማጥናት የጀመርኩት ይላል ዳኒ የተለያዩ የሒሳብ ስሌቶችን እንደ አዲስ መቀመር ያስጎኝ ዳኛቸው ለመጀመሪያ ጊዜ ዘጠነኛ ክፍል የመጀመሪያው መንፈቅ ዓመትን ሶስተኛ በመውጣት አጠናቀቀ። ዘጠነኛ ክፍል ስገባ ነቃሁ፣ ይላል ዳኛቸው። ከዚያ በኋላ ትምህርቴ ላይ ጠንክሬ መቀጠል ያስጉኝ እንዲሁም ደግሞ ትምህርት አንዱ የሕይወቱ አካል እንደሆነ ተረዳ፣ ይላል። ከሶስት ከፍተኛ የትምህርት ተቋም የተባረረው ዳኛቸው የሕይወት ታሪክን ዛሬ እንዳስሳለን። ይህን ቪዲዮ ሰብስክራይብ በማድረግ እንድትጀምሩት በአክብሮት እጠይቃለሁ። ሻምበል ይባላል። ትውልድና እድገቱ በድሬዳዋ ከተማ ሲሆን እስከ 12ኛ ክፍል ትምህርቱን ያጠናቀቀው ብስራተ ገብርኤል ትምህርት ቤት ነው። ለሁለተኛ ጊዜ ቻይና ሃንዙ የምትባል ከተማ የኮምፒውተር ሳይንስ ለመማር ሄደው ዳኛቸው አሁንም ሱሱ ትምህርቱን በአግባቡ መቀጠል አላስቻለውም። ከሶስት የከፍተኛ የትምህርት ተቋም በሶስት ምክንያት የተባረረው ዳኛቸው አዲስ አበባ ጎዳናዎች ላይ የተወሰኑ ወራትን ቆየ። ድሬዳዋ ያለው ከትምህርት ቤት ከቤት ትምህርት ቤት የምን ልጅ ነበርኩ የሚለው እሱ ከቤተሰብ ተለይቶ ወደ አዲስ አበባ ከተማ ሲመጣ ግን ሁሉንም ነገር መሞከር ያምረኝ ነበር ይላል። ቻይና የትምህርት እድል አግኝቶ በሄደበት ወቅት ከሱስ ወጥቶ ትምህርቱ ላይ ለማተኮር ለራሱ ቃል ቢገባም ከራሴ ስለተጣበቀ አልቻልኩም ይላል። ቻይና ዩኒቨርሲቲዎች ውስጥ ባለበት ወቅት በዙሪያው ያለ ገደብና ከልካይ ሲጃራ የሚያጭሱ ሰዎችን ስመለከት ከሶስት ቀን በላይ ከሱስ ተነጥሎ መቆየት አልሆነልኝም ይላል። ከዚያም ሱሱን ቀጠለበት በቻይና ቆይታው ውስጥ በነበረበት ሶስት ምክንያት በፖሊስ ቁጥጥር ስር ውሎ ለአስር ቀን ከታሰርኩ በኋላ ወደ ኢትዮጵያ ተመለሱ ይላል ዳኛቸው። ቤተሰቦቹ ከቻይና መመለሱን እንዲያውቁ አልፈለገም። ስለዚህ ሰፊዋ አዲስ አበባ አንድ ጎዳና ጥግ ተሸሽጎ መቅረትን መረጠ። አዲስ አበባ ላይ ተወሳቁዬ የሚያውቁኝ ሰዎች እንዲያዩን ስላልፈለጉ ትንሽ ቢሾፍቱን አውቃት ስለነበረ በትምህርት አጋጣሚ ቢሾፍቱ ከተማ ሄድኩኝ ቢሾፍቱ ከተማ ላይ ታመምኩኝ ማንም ሰው የማያውቀኝ ቢሾፍቱ ከምሞት ትንሽ ሰው የሚያውቀኝ አዲስ አበባ ሄጄ ብሞት አስክሬኔን እንኳን ለቤተሰቤ ለመላክ እንኳን ይቀላል ብዬ አዲስ አበባ ለመመለስ አሰብኩ ይላል ለዚህም ነው ቢሾፍቱ መናኸሪያ የነበሩ የጎዳና ጓደኞቼ 35 ብር ሰብስበው ሰጡኝ እናም በዛች ገንዘብ ወደ አዲስ አበባ ጉዞ ጀመርኩ ይላል የህይወት አቅጣጫ ለውጥ ጅማሮ ሲጀምር፣ ከቢሾፍቱ ወደ አዲስ አበባ እየመጣሁ ሳለሁ መኪና ቆሞ ለፍተሻ ስንወርድ ዳኛቸው ሱሱን ለማስታገሻ ሲጋራ ለመፈለግ ዞር ዞር አልኩ ይላል። የሲጋራ ቁራጭ አግኝቼ አጭሼ ስመለስ መኪና ውስጥ ያሉ ተሳፋሪዎች ገብተው በፊት የነበርኩበት ቦታ ላይ ተቀምጠው ጠበቁኝ ይላል። ክፍት ወንበር የነበረው ከአንዲት ሴት ጎን ነበር። ከዛች ሴት አጠገብ ተቀምጬ ሳወራ ታሪኬን ሳካፍላት አዲስ አበባ ደረስን። ከዛም በጣም አዘነችልኝ፣ እንደምትረዳኝ ቃል ገባችልኝ ይላል ሁኔታውን ሲያስታውስ። በወቅቱ መስተንግዶ እየሰራች በሪፍት ቫሊ ዩኒቨርሲቲ ነርሲንግ ትማሪ የነበረችው ይህች ሴት ለዳኛቸው የሕይወት መለወጥ ምክንያት ሆነች። እርሷ በቢሾፍቱ ትንሽ ቤት ተከራይታ የምትኖር ቢሆንም ለዳኛቸው ያላትን ለማካፈል የሚተኛበትን አነስተኛ ፍራሽ ለመዘርጋት አላመነታችም። ይህች ሴት የአሁን ባለቤቱ እንደሆነች የሚናገረው ዳኛቸው በእርሷ ድጋፍና እርዳታ የጎዳና ሕይወቱ እንዳበቀም ይናገራል እርሷ ጋር ተጠግቶ ሲኖር ቀስ በቀስ ከሱስ እየራቅኩ መጣው። መጽሐፍትም ማንበብ ጀመርኩ። ወደ ፈጣሪም ተጠጋው፣ መጽሐፍ ቅዱስንም ማንበብ ጀመርኩ። ከዚያ በኋላ ሱስ እርግፍ አድርጌ ህይወቱ መልክ እየያዘ የመጣው ዳኛቸው ተማሪዎች የከበዳቸውን የሂሳብ የፊዚክስ ትምህርት ሰብሰብ አድርጎ ማስተማር ጀመረ። በኮሮና ወቅት በቤተክርስቲያን ውስጥ አንድ ክፍል ተሰጥቶኝ አስተምራቸው የነበሩ የስምንተኛ ክፍል ተማሪዎች ነበሩ፣ የሚለው ዳኛቸው ከኮሮና በኋላ በአንድ ወር ውስጥ ተዘጋጅተው ስምንተኛ ክፍል ማጠቃለያ ፈተና እንዲቀመጡ ሲነገራቸው፣ ትምህርት ቤቱ ፊዚክስ መምህሩ ለቆ ስለነበር አንድ ተማሪ የእኔ ስም አንስቶ መምህሩ ነገራቸው። እንዳይረብሹ እንዲቆጣጠር ክፍል ውስጥ የተመደበው ዳኛቸው ግን ከተማሪዎቹ ጋር በሂሳብና በፊዚክስ ጨዋታ መጀመሩን ይናገራል። ተማሪዎቹም ወደዱት። የትምህርት ቤቱ ርዕሰ መምህር አስተያየት ሲሰበሰቡ ጥሩ ነገር ስለሰሙ ቀጠሉት። በዚያች አጋጣሚ የተጀመረች የማስተማር ህይወት ለሶስት ዓመት ያህል በትምህርት ቤቱ ውስጥ በፊዚክስ መምህርነት እንዲቀጥል አስቻለው። ከዚያም የማጠናከሪያ ትምህርት እስከ መስጫ እስከ መክፈት ድረስ አደረሰው። ዳኛቸውን አስጠግታ ከምትኖረው ሴት ጋር ትዳር መስንቶ መኖር ጀምሯል ሁለቱ ጥንዶች ኑሯቸውን ለማሸነፍ እቁብ እየጣሉ እቃቸውን ማሟላት ይጥራሉ ዳኛቸውና ባለቤቱ ጥሎት የነበረው ዘጠኝ ሺ ብር እቁብ ሲደርሳቸው ቁምሳጥን ለመግዛት ቢያስቡም የማጠናከሪያ ትምህርት ቤት ለመክፈት ወስነው ቤት ተከራዩ የማጠናከሪያ ትምህርት ተቋሙን በአስራ ስድስት ተማሪዎች ነበር የተጀመረው። አስራ ስድስቱ ውስጥ ደግሞ የሚከፍሉት ስድስቱ ብቻ ሲሆኑ፣ አስሮቹ ደግሞ በነፃ ይማሩ ጀመር። ዋናው የኛ ዓላማ ማገልገል ነበር የሚለው ዳኛቸው በሶስት ወር ውስጥ የተማሪዎቹ ቁጥር ወደ ሰማንያ ማደጉን ይናገራል። ዳኛቸው በአንድ ክፍል ውስጥ የተጀመረው የማጠናከሪያ ትምህርት የተማሪዎቹ ቁጥር እያደገ መምጣቱን ተከትሎ ወደ ሶስት ክፍል አሳደገው። በልጅነቱ ከቤተሰቦች ጋር ይኖር የነበረው በአንድ ክፍል መሆኑን የሚናገረው ዳኛቸው ለማጥናት ስፈልግ እነርሱን ሌሊት ሙሉ እያበሩ ማጥናት ስለሚጨንቀው ሌላ ሰፈር ያሉት ጓደኞቹ ጋር መሄድ እያደረ ያጠና እንደነበር አረሳም ቢሾፍቱ ላይ በነበረው የማጠናከሪያ ትምህርት መስጫ ወደ 14 ሰዎችን ቀጥሮ ያሰራ እንደነበር ያስታውሳል። ቢሾፍቱ ማጠናከሪያ እየሰራ እያለ ማስተማር አትችልም ተብሎ እንደተዘጋበትም ያስታውሳል። በዚህ ወቅት በመንግስት ትምህርት ቤት ውስጥ ከመደበኛው ትምህርት ሰዓት ውጪ መማሪያ ክፍል ጠይቆ በበጎ ፈቃደኝነት ልጆችን ማስጠናት ጀመረ ፊዚክስ እያስተማረ። በማህበራዊ ሚዲያ በተለይ ደግሞ በዩቲዩብ ቪዲዮዎች የተቀረጹ በዚህ ወቅት መሆኑን ይናገራል። ቢሾፍቱ ላይ ከ2000 በላይ ተማሪዎችን አስጠንቻለሁ የሚለው ዳኛቸው በ2016 ዓመተ ምህረት ደግሞ ወደ 45 የሚጠጉ ተማሪዎችን ለአራት ተከታታይ ወራት ከፈተና በፊት በማስጠናት ወደ ዩኒቨርስቲ መግባታቸውን ይናገራል። ከእነዚህም መካከል ሀያ ያህሉ አዲስ አበባ ዩኒቨርሲቲ ያወጣውን ፈተና ወስደው በማለፍ መግባታቸውን ይናገራል። ማስተማር ጥሪ ነው። ዳኛቸው ከ9ኛ ክፍል ጀምሮ ፊዚክስን አጥብቆ ይወድ ነበር። ከልጅነቱ ጀምሮ ሌሎችን ማስጠናት ደግሞ ባህሪ መሆኑን ይነገራል። የሁለተኛ ደረጃ ተማሪ እያለም ሆነ በዩኒቨርስቲዎች ውስጥ ተማሪዎች የከበዳቸውን ነገር ቀለል አድርጎ ማስረዳት ሰጦ እንደነበረም ያስታውሳል። አባቱ ግን ያለውን ሰዎችን የማስረዳት ትጋትና ተሰጦ ተመልክተው መምህር ብትሆን ብዙዎች ከስሬ ይማሩ ነበር ይሉት ነበር። ዳኛቸው የሚያስተምራቸውን ልጆች ውጤት ሲመለከት ያገኘውን ተቀባይነት ሲመዝን እስከ መጨረሻ የሕይወት ፍጻሜ ድረስ እያስተማረ መቀጠል እንደሚፈልግም ይናገራል። የማስተምረው ለገቢ ምንጭ፣ ለኑሮ መተዳደሪያ አይደለም የማስተማር ፓሽን ስላለኝና አንድ ለአባቴ የገባሁት ቃል ስላለ ነው ይላል። በአሁኑ ወቅት ከቢሾፍቱ ጓዙን ጠቅልሎ አዲስ አበባ የከተመው ዳኛቸው በአዲስ አበባ በሚገኙ ትምህርት ቤቶች በበጎ ፍቃድ ተማሪዎችን ለመደገፍ እየተንቀሳቀሰ መሆኑን ይናገራል። ለበርካቶች ከባድ የሆነውን ፊዚክስ እንዴት እንዲህ አቅልለህ ማስተማር ቻልክ ተብሎ ሲጠየቅ እኔ የማስተምረው የፊዚክስ ትምህርት ለመረዳት የዘጠነኛ ክፍል ተማሪ መሆን አይጠበቅም ይላል። የአንደኛ ክፍል ተማሪ እንኳን ብትሆን እንዲገባህ አድርጌ ነው ለማስተማር ጥረት የማደርገው ሲል ይናገራል። ያም ይመስለኛል ተማሪዎቹን የበለጠ እንዲረዱትና እንዲመሰጡ ያደረጋቸው። ፊዚክስን ሳጠና ለራሴ ብቻ አይደለም የማነበው ለማስተምራቸውም ተማሪዎች ጭምር ነው። አሁን የስድስት ወር ልጅ አለኝ እና የስድስት ወር ልጅ የራሱ በምን መንገድ ባስረዳው ሊገባው ይችላል የሚለውን ነው ደግሜ ደግሜ የማስበው። ከየትኛውም የትምህርት ተቋም በመምህርነት ሙያ ያልሰለጠነው ዳኛቸው መምህርነትን ተምሮ በመመረቅ ዲግሪ በመያዝ ባለሙያ መሆን ቢቻልም፣ እኔ ግን መምህርነት ጥሪ ነው ብዬ አስባለሁ ይላል ለተማሪ በቀላሉ የሚያስረዱ በተማሪ የሚወደዱ መምህራን ጥሪያቸው በመሆኑ ነው ብዬ አምናለሁ። ዳኛቸው ቢሾፍቱ ቤተልሔም ትምህርት ቤት ከስምንተኛ እስከ አስራ አንደኛ ድረስ በሚያስተምርበት ወቅት የፔዳጎጂ ወይም የማስተማር ስነ ዘዴ ስልጠና እንዲያገኝ መደረጉን ገልጿል። በአሁኑ ወቅት የኦንላይን አጫጭር ኮርሶችን ለመውሰድ ጥረት እያደረገ መሆኑን ተናግሯል። ቪዲዮ ከተመቻችሁ ሰብስክራይብ በማድረግ የቤተሰብ አባል እንድትሆኑ ጋብዛለሁ። ተመልከተዋል። ልብሱ የት ነው ያለው? እዚቹ ጋር አይደለም? አቧራውስ እዚቹ አይደለም? ልክ በሚመታው ሰዓት ላይ ልብሱ ወደኋላ ሲሄድ፣ እዚህ ላይ ያለው አቧራ ደግሞ ይቃወማል። ወደኋላ ልሄድ ሚላል። ያኔ ቦነነ ይባላል አይቷል አልሄድም ሲል ቦነ ነው ይባላል። ቲስ ኢስ ኦልሶ ዋን ኦፍ ድ ኤግዛምፕል ኦፍ ኢነርሻ። ወደ አዝ ሜን ኢነርሻ ዝም ብላችሁ በአማርኛ መፍዘስ። መፍዘስ ሲባል ኢት ኒድስ አ ፎርስ፣ አንድ ቦታ ላይ የሆነን ነገር ለመጀመር ኤክስተርናል ፎርስ ካስፈለገ ያ ነገር ፈዛዛ ነው ይባላል በፊዚክስ። አንድ ቦዲ ያለበትን ሞሽን ላለመቀየር የሚያደርገውን ተቃውሞ ኢነርሻ ይህንን ሞሽን ላይ ብቻ እናነሳዋለን እንጂ ሪያሊቲ ህይወታችን ላይ ብንገባ፣ ለውጥን ሰውነታችን ቶሎ አይቀበሉ። መልካም ቢሆን መጥፎም ቢሆን ሪዚስት ያደርጋል። ፎር ኤግዛምፕል አንድ መኪና ወደፊት እየሄደ ድንገት ፍሬም ቢስ ሰውነታችሁ ወዴት ይላል? ወደፊት። ለምን? መኪናው ወደፊት ሲሄድ እናንተ ወዴት ነው የምትሄዱት? አብራችሁ ወደፊት አይደለም? ልክ መኪናው ፍሬ ሲ ሰውነታችሁ አይ አልቆምም ካልወጣው ብሎ ወደፊት ይላል። ቅድም ወደፊት እየሄዳን ነበር። ስለዚህ ልክ መኪናው ሲቆም ሰውነታችሁ ያን ለውጥ ይቃወምና ወደፊት ካልሄድኩኝ ይላል። ኢነርሺያ አንደኛ። ሁለተኛ ምናልባት መኪናው ቆሟል ድንገት ቢነሳ ሰውነታችሁ ወዴት ይላል? ወደኋላ ነው የሚለው። ለምን? ልክ መኪና ወደፊት ሲል ሰውነታችሁ ይላል፣ አይ ቅድም የነበርኩበት ቦታ ካልቆምኩኝ ብሎ ወደኋላ ይቃወማል ማለት ነው። እሺ፣ መኪናው ድንገት እንደዚህ እየሄደ ድንገት ቢታጠፍ ሰውነታችሁ ወዴት ነው የሚለው ወደ ጎን። ለምንድን ነው ወደዚህ ሰውነታችሁ ጥፍ የሚለው? ቅድም እንዲቀጥላችሁ ነበር የመጣችሁት። ሰውነታችሁ አይ እንደ ቅድሙ ካልሄድኩኝ ብሎ የሚቃወምበት አቅም ማለት ነው። ሁሉም ቦዲ ኢነርሺያ አለው። ሁሉም ቦዲዎች ኢነርሺያ አላቸው ከተባለ የአንድ ቦዲ ኢነርሺያ ዲፔንድ የሚሆነው